አላህ ነው፣ አይደለም? እዚህ ጋር የተናገረው። ለማን የተናገረው? ይሄ ሁለተኛ ጥያቄ ነው። ለማን የተናገረው ወደሚል አትምጣ። ለማህመድ የተናገረው። ይሄ ሁለተኛ ጥያቄ ነው ስጠይቅ ለማህመድ የተናገረው ጥያቄ ባይብል ላይ አንድ አምላክ እኔ ብሎ ተናግሮ ያውቃል አይደለ? እኔ አምላክ ነኝ ብሎ እኔን እየጠየቀኝ ነው? መጽሐፍ ቅዱስ ላይ አዎ፣ አንድ አምላክ ለኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ተናግሮ ያውቃል? ምን ማለት ነው? ኢየሱስ ክርስቶስ እኮ አምላክ ነው። ኦኬ አምላክ ለሐዋርያቶች እኔ አምላክ ነኝ ብሎ ተናግሮ ያውቃል? ኢየሱስ ክርስቶስ አምላክ መሆኑን ተቀበልክ አይደል? ለሐዋርያቶች ተናግሮ ያውቃል ወይ ወይ አሁን የጠየከኝን ተስማማን መጀመሪያ። እሺ ያው ጥያቄ እኮ ነው። ለሐዋርያቶች ተናግሮ ያውቃል ወይ? አምላክ እኔ አምላክ ነኝ ከኔ ውጪ ዋንንም እንዳትገዙ ብሎ ተናግሮ ያውቃል እኔ አምላክ ነኝ ብሏል። ክርስቶስ ኢየሱስ እኔ አምላክ ነኝ ከኔ ውጭ ማንንም እንዳትገዙ ብሎ ለሐዋርያት አምላክ ተናግሮ ያውቃል ወይ? እኔ ለዮሐንስ ለምሳሌ እኔ አምላክ ነኝ አንድ ስምንትም ማንበብ ትችላለሁ። አምላክ በደምብ አድርጋ አዳምጠኝ። አምላክ ለሐዋርያቶች እኔ አምላክ ነኝ ከኔ ውጭ ማንንም እንዳትገዙ ብሎ ተናገረ። ነገርኩህ። እንዴት ብሎ እንደተናገረ ማለት ነው። ለምሳሌ እኔ የጠየቅኩህን ምሳሌው ጋር ትሄድ እኔ የጠየቅኩህን አምላክ እና አምላክ ነኝ፣ ከኔ ውጪ ማንንም እንዳታመልኩ ብሎ ለሐዋርያቶች ተናግሮ ያውቃል ወይ? አስራ ሁለት ሐዋርያቶች አሉ። ከዛ በኋላ እርድእቶች አሉ። ከዛ በኋላ ፖስትሪክ ሀገሮች አሉ። እንደዛ እያለ ይቀጥላል። መጀመሪያ ለሐዋርያቶች እንትና አላልኩም፣ ተናግሮ ያውቃል ወይ አምላክ ኢየሱስ ክርስቶስ አሁን ተናግሯል። ኢየሱስ ተናግሯል አላልኩ። አምላክ ተናግሮ ያውቃል ወይ? ኢየሱስ ምንድን ምንድነው? አምላክ እኮ ነው። ሲምፕል። ኢየሱስ አምላክ አይደለም። ይሄን እንዴ ነው ኦኬ። ኢየሱስ አምላክ ነው። በጣም ይደነቃል። አታውቅም እንዴ ኢየሱስ አምላክ መሆኑን ክርስቲያኖች? አንድ አምላክ አይደለም የምታመልከት እኮ? ኢየሱስ አምላክ መሆኑን አታውቅም ወይ? አንድ አምላክ ነው የምታመልከው ወይስ አይደለም? ነገርኩ ኢየሱስ አምላክ መሆኑ። ቃልመሲ ምንም አይመልሰው። አንድ አምላክ ነው የምታመልከው ወይስ አይደለም? እኔ አንድ አምላክ ነው እንጂ የአንድ አምላክ እኔ አምላክ ነኝ ብሎ ተናግሯል እንዴ? ታዲያ ማስረጃ ሰማችኋ? አንዱ አምላክ ለሐዋርያቶች እኔ አምላክ ነኝ ብሎ ተናግሯል ብለሃል። እንግዲህ ስሙ ይወላችኋል። አንዱ አምላክ ለሐዋርያቶች እኔ አምላክ ነኝ ያለበትን አሳየን። ቀጥል። ትልቁ ላይ ጥቅስ ክፈት እና አሳየን። ኔትወርክ ሆና እንዳትል፣ በ ይሳታውን እንደዚህ ነው የሚያደርገው ብዙ ጊዜ፣ መጨረሻ ላይ ይደርስና ኔትወርክ ሆና ሊያስወጣ ይኔ እና ይወጣል። አሳየን ክፈት። ያው ምን ይላል መሰለህ፣ ምዕራፍ አምስት ማለት ነው እኔ እግዚአብሔር ነኝ፣ ከኔ ሌላ ማንም የለም፣ ከኔ በቀር አምላክ የለም። አንዱ አምላክ ለሐዋርያቶች እኔ አምላክ ነኝ ያለበት ቦታ ስለ ትንቢተ ኢሳይያስ ብለህ ተከፍቶ ይላል። ይሄ ምንድን ነው የሚለው? ትንቢተ ኢሳይያስ ምዕራፍ 45 ላይ ምንድን ነው? ከእኔም በቀር አምላክ የለም። አንዱ አምላክ ማን ነው? አንዱ አምላክ ማን ነው? ለሐዋርያቶች

ከታሪኮች መካከል ጥሩ የሆኑ ታሪኮችን እነግርሃልን፣ አለ ለምን ቢታ ቢሂ ፉአድክ ልብን ለማጠንከር በዛ ውስጥ መናገር ላይ ለነቢዩ ነቢዩን መናገር ላይ ለእኛም አለ ማለት ነው። ሌላ ደግሞ በጣም ብዙ የቁርአን አንቀሶች ላይ አላህ ስብሐነሁ ወተዓላ እኔን ተገዙኝ፣ ከሌላ ማንንም እንዳትገዙ በጣም ብዙ አንቀሶች ላይ ይናገራል። በአንደኛ መደብ፣ በሁለተኛ መደብ፣ በሶስተኛ መደብ አላህ ስብሐነሁ ወተዓላ ይናገራል። እናንተ አስራችሁ ለማምጣት የምትሞክሩት ነገር ተገልብጦ የሚሰራው ማን ላይ ነው? እናንተ ላይ ነው። በህይወት ዘመኑ ኢየሱስ ክርስቶስ እኔ አምላክ ነኝ ከኔ ውጭ ማንንም እንዳትገዙ ብሏል ወይ አያቅ እኔ ደም ኢየሱስን አልጠየቅኩትም። አንዱን አምላክ ነው ያልኩት። አንዱ አምላክ ከኢየሱስ ክርስቶስ ስለሚነጥ አንዱ አምላክ ማን ነው? ያ እኔ እያለ የሚናገር ማለት ነው። እኔ በሚል አንድ ማንነት ያኛውን አምላክ ማለት ነው። እና በዛ ደረጃ አስቡት ለማለት ነው። ኦኬ ዛህሩ አንዴ ሺ ቀጤ አንዴ ያፏል እሺ ጥያቄ ያላችሁ መግባት ትችላላችሁ ወገኖችም ካላችሁ መግባት ትችላላችሁ። እንድኩም ሰዋል ያ መሲሄን ግን እኮ ክርስቲያኖች መሲሄን አይደሉም ሰራ የክርስቶስ ተከታይ ልትባሉ አይገባችሁም እኮ እናንተ ክርስቶስ ተከታይ፣ እኛ ሙስሊሞች ናት። ጥያቄ ያላቸው አንድ ቁጥር ጸ ወላ ትክክለኛ የክርስቶስ ተከታይ ሙስሊሞች ናቸው። ነገቢ ይወቀስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰማለው ሲዲ ኤርፎን አሪከለው ሰማለ ሽን ተነፈከ ላይ ይሄ ስለ ደም ውዱ አፍራሽነት ንጠይቅ ነበረ ማለት ነው። ውዱ ያፈርሳል ወይስ አያፈርስም የሚለው ማለት ይሄ ካፍንጫ የሚወጣ ነስር ወይም ደግሞ ስለት ምናምን ሲቆርጣል፣ እሱ ነገር ውዱ የሚያፈርስ ከሆነ እንትን መጠኑስ ምን ያክል ነው የሚለው ብዛት ከሆነ ፈተዋ እኔ መመለስ ይከብደኛ ንፉሴን ግን እንትን መጠኑ ሲበዛ ነው እንጂ መጠኑ ሲበዛ ነው እንጂ እንትን መጠኑ ትንሽ ከሆነ ችግር የለውም ብላ መጠኑ እንዴት ነው? በጣም ብዙ ከፈሰሰሽ የማይቆም አይነት ነገር ከሆነ እንደዛ ከሆነ መታጠብ ታጥበሽ ምናምን አርገሽ ትሰግጃለሽ። ከዛ ውጭ ግን እንትን መጠኑ የማይበዛ ከሆነ ግን አያፈርስም የሚል ነው የሰማትን። አላሁ አእለም ትንሽ ከሆነ ወይ አሁን ለምሳሌ ወደ ድምት ብሎ የሚጠፋ አለ ወደ ድምት ብሎ ብስ ስታደርጊው የሚወገድ አለ ግን ዝም ብሎ ፈሳሽ የሚቀጥል ከሆነ ግን እንደዛ ነው የተባለው ወላሁ አእለም እሺ ከለ ጀዛክላ ር አፋን ሀቢበት ወገናችን አለሽ አለው እንዴናቸው እንዴነሽ አለው